እኒህ ሐማስን መመስረት ብቻ ሳይሆን ለእስራኤል ፈጠሩት የሚባሉት ሰው ከአስራ ሁለት ዓመት ዕድሜያቸው ጀምሮ እግራቸው የማይራመድ፣ ዓይናቸው የእይታ ችግር ያለበት በሰው ድጋፍ በዊልቸር ሲንቀሳቀሱ የኖሩ ናቸው። ሰውየው እግራቸው አይንቀሳቀስ፣ ዓይናቸው አጣርቶ አይመልከት እንጂ አድማስ የሚሰነጥቅ የሰላ አይምሮ አላቸው። እጅግ ሲበዛ አደገኛ ናቸው። በተልእኮ ላይ ያሉ በእስራኤል እጅ ላይ ወድቀው አርባ ዓመታት ተፈርዶባቸውም ያውቃል። እስራኤል ሠራው ከምትላቸው ስህተቶች በቁጭት የምታነሳው ይህንን ሰው ከእስር ቤት በሕይወት መልቀቋ ይጠቀሳል። ሰውየው ፖለቲካን በቺስ መልክ ይጫወቱታል። ኢኮኖሚክስ አንዱ ድግሪያቸው ነው። በመንፈሳዊ እውቀታቸውም የተከበሩ የሃይማኖት መምህር ናቸው። በሚያስፈጽሟቸው የሽብር ጥቃቶች ሰውየው መቅሰፍትም ናቸው። እኒህ ያለ ሰው ድጋፍ የማይንቀሳቀሱት ሰው የፍልስጤሙን ተዋጊ የእስራኤል ራስ መታቱን አማስ መሰረቱት። የሰውየው ሙሉ ስም ሼክ አህመድ ኢስማኤል ሐሰን ያሲን ይባላል። ዓለም ባጭሩ የሚያውቃቸው አህመድ ያሲን በሚለው ስማቸው ነው። የትውልድ ቀናቸው ላይ የተለያዩ መረጃዎች የተለያዩ ዓመተ ምሕረቶችን ቢያስቀምጡም ጥር 1 1937 ተወለዱ የሚለው ይታወቃል። ሰውየው የእግራቸውን ጉልበት ያጡት በ12 ዓመታቸው የስፖርት እንቅስቃሴ እያደረጉ ባለበት ባጋጠማቸው ህመም ነው። አይናቸውም ቢሆን ከማየት ይልቅ ላለማየት የቀረበ ነው። በአብዛኛው አካላዊ ጉዳት የሚታይባቸው አህመድ ያሲን በሰላው አይምሯቸው ሐማስን ከመመስረት ጀምሮ አብዛኛውን ዕድሜያቸውን ለፍልስጤም ይበጃል ያሉትን ሁሉ ሲያስደርጉና ሲያደርጉ ኖረዋል። በእስራኤል ላይ ከዚህ በፊት ከተቀነባበሩት የሽብር ጥቃቶች ጀርባ ሁሉ የያሲን እጅ እንዳለበት እስራኤል ታምናለች። አንዳንዶቹን ያሲን ራሳቸው ያመኗቸው ናቸው። ጥቃቶቹን እስራኤል ሽብር ትላቸዋለች። አህመድ ያሲን ግን የፍልስጤን ምላሽ ወይም ለእስራኤል በቀል ሲሉ ይጠሯቸዋል። ፍልስጤማውያን ሰውየውን በልባቸው ያነግሷቸዋል። ከሕፃን እስከ አዋቂ አህመድ ያሲን የሚለው ስም ከፍልስጤማውያን አንደበት አይጠፋም። በ1948 በአረብ እስራኤል ጦርነት ወቅት የትውልድ መንደራቸው በእስራኤል መከላከያ ሰራዊት ቁጥጥር ስር ሲውል ትንሹ አህመድ ያሲን በሕፃን ልቡ ቂም እንደቋጠረ የቤተሰቦቹን ጣት ይዞ ከ10 ሺህ ፍልስጤማውያን ተፈናቃዮች ጋር ወደ ጋዛ በመሸሽ በአልሻቲ ካምፕ መኖር ጀመሩ። አህመድ ያሲን በስደት ወደ ጋዛ መጡ። አባታቸውን በሞት ያጡት ገና በሶስት ዓመታቸው ነበር። አስራ ሁለት ዓመታቸው ላይ ከኩያ ጓደኛቸው ጋር በስፖርት መሰል ውድድር ሲታገሉ ከባድ የአከርካሪ አጥንት ጉዳት አጋጠማቸውና በዛው እግራቸው መራመር ተስኖት ቀረ። አካላቸው ይጎዳ እንጂ ፈጣን አይምሮ ያላቸው አህመድ ያሲን የሃይስኩል ትምህርታቸውን ካጠናቀቁ በኋላ በ1959 ባገኙት የትምህርት ዕድል ጋዛን ለቀው ግብፅ ካይሮ በሚገኘው በአይንሻምስ ዩኒቨርሲቲ ለመማር አቀኑ። ሰውየው ግን በግብፅ የገንዘብ እጦት አላላጉሳላቸውና ትምህርታቸውን አቋርጠው ወደ ጋዛ ተመለሱ። አህመድ ያሲን ከዛ በኋላ በተለይም በፍልስፍና በሃይማኖት፣ በፖለቲካ በሶሾሎጂ እና በኢኮኖሚክስ ትምህርቶች በፍልስጤም ተመርቋል። ደጋፊዎቻቸው የሰውዬው ያለም እውቀቶቻቸው በጋዛ ሰርጥ ካሉ ምርጥ ተናጋሪዎች አንዱ እንዳደረጋቸው ይመሰክራሉ። በየሳምንቱ አርባ አርብ የእሳቸውን የሃይማኖት ትምህርት ለመስማት በርካታ ሰዎች ይሰበሰቡ ነበር። ከግብፅ እንደተመለሱ የሙስሊም ወንድማማቾች የሚል ማኅበር መሠረቱ። የማኅበሩ ፈጣን እንቅስቃሴን ግን እስራኤል በንቃት ትከታተለው ጀመር። እንደ አውሮፓ አቆጣጠር በ1960 ሐሊማ ያሲን የተባለች ወጣት አገቡ። በኋላም ከዚች ሚስታቸው 11 ልጆችን አፍርተዋል። እንደ አውሮፓ አቆጣጠር በ1983 የእስራኤል ወታደሮች መሐመድ ያሲንን በኦፕሬሽን በጋዛ ያዙና በመውሰድ ጸረ እስራኤል ቡድኖችን በማቋቋምና በሕገ ወጥ የጦር መሣሪያ ዝውውር ከሰው የ13 ዓመታት እስር ተፈረደባቸው። ከሁለት ዓመታት በኋላም እስራኤልና ፍልስጤም ካደረጓቸው የእስረኞች ልውውጥ አንድ አካል ሆኖ ተፈቱ። አህመድ ያሲን 1987 ላይ የዛሬውን አደገኛ ቡድን ሐማስን መሠረቱ። ሐማስ ከኢራንና ከሌሎች የእስራኤል ጠላት አገራትና ድርጅቶች በሚያገኘው የገንዘብ የአይነትና የጦር መሣሪያ ድጋፍ አስፈሪ ድርጅት ሆነ። እስራኤል የሐማስን አዋቃሪዎች ስታጠና መረጃዎች ሁሉ አህመድ ያሲን ላይ ያረፉ። ከዛም እስራኤል አህመድ ያሲንን አድኖ ለመያዝ በደህንነቶቿ ጋዛን ማሰስ ጀመረች። ተሳካላትናም ለሁለተኛ ጊዜ ሰውየው በእስራኤል እጅ ወደቁ። አህመድ ያሲንም አንድ የእስራኤል ወታደር እንዲገደል በማዘዝና ጸረ እስራኤል የሆነውን አማስን በማቋቋም ክስ ተመስርቶባቸው አርባ ዓመታት ተፈረደባቸው። ነገር ግን አህመድ ያሲን በእስራኤል ወህኒ ቤት ስምንት ዓመታትን ከታሰሩ በኋላ በእስራኤል መንግሥትና በጆርዳኑ ንጉሥ ሁሴን መሃል በተደረገ ንግግርና ስምምነት በጆርዳን ባለሥልጣናት ተይዘው የታሰሩትን ሁለት የእስራኤል የስለላ ተቋም ሞሳድ አባላትን በመልቀቅ በምትኩ አህመድ ያሲን ከስር ተፈቱ። ሰውየው ከስር ይለቀቁ እንጂ የጤናቸው ሁኔታ ግን እጅግ አሳሳቢ ደረጃ ላይ ደርሶ ነበር። በእስር ቤት ውስጥ እያሉ ቀኝ ዓይናቸው ሙሉ ለሙሉ ማየት አቁሟል። የመተንፈሻ አካላቸው በበሽታ ተዳክሟል። ጆሮአቸው መስማት አቁሟል። የአይምሮ ንቃታቸው ግን አሁንም እንዳለ ነው። ሰውዬው ከእስራኤል እስር ቤት ወጥተው ወደ ጋዛ ከተመለሱ በኋላ ሐማስን በሚፈልጉት ልክ መምራታቸውን ቀጠሉ። አህመድ ያሲን በጆርዳኑ ንጉሥ ሁሴን ምክር መሠረት በእስራኤል ላይ ክፉ ከመናገር ተቆጠቡ። ሰውዬው አርፎ የተቀመጡት ግን ለጥቂት ጊዜ ብቻ ነበር። በዊልቸራቸው ላይ ሆነው በደከሙ አይኖቻቸውና አጣርቶ በማይሰማ ጆሮአቸውም ቢሆን ስራቸውን አጠናክረው ቀጠሉ። የሚያደርጉት የሚናገሩት ሁሉ የዓለምን ቀልብ መያዝ ጀመረ። ሐማስ በእስራኤል ላይ ጥቃት እንዲሰነዝር በይፋ መከሩ። ትልቅ እንቅፋት መስሎ የታያቸውን በሐማስ ታጣቂ ቡድንና በፍልስጤን መንግሥት መሃል ያለውን አለመግባባት ለመፍታት ጥረት አደረጉ። የሁለቱ ፍልስጤሞች ልዩነት የፍልስጤምን ሕዝብ ይጎዳል አሉ። የፍልስጤም ባለሥልጣናት ከእስራኤል ጋር ያለውን ችግር ከጦርነት ይልቅ በንግግር እንፈተዋለን ብለው ያምናሉ። አህመድ ያሲን የሚመሩት ሐማስ ደግሞ ችግሩን ለመፍታት የጦር መሣሪያን ምርጫ ያደርጋል። በዚህ ያለ መግባባት የፍልስጤም መንግሥት አህመድ ያሲንን ባሉበት የቁም እስረኛ አደረጋቸው። ሞት አህመድ ያሲን የሚያደርጉትም ሆነ የሚናገሩት ሚዲያዎችም ሰዎችም ጋር እንዳይደርስ ሆኑ። ድምጻቸው ታፈነ። በመጨረሻም ከደጋፊዎቻቸው ረጃጅም ሰልፎች በኋላ ከቁም እስራቸው ነፃ ሆኑ። ቡድናቸው ሐማስ መጀመሪያ ላይ ከእስራኤል ጋር ጊዜያዊ እርቅ አደረገ። እርቁም በአጭር ጊዜ ውስጥ እደፈረሰና ሐማስ በኢየሩሳሌም አውቶቡስ ላይ ባደረሰ የቦምብ ጥቃት 21 ሰዎችን ገድሎ ኃላፊነቱን ወሰደ። የእስራኤል ጦር ባጸፋው ሁለት የሐማስ አባላትን ገደለ። መስከረም 6 ቀን 2003 የእስራኤል አየር ኃይል በጋዛ ከተማ ሕንፃዎች ላይ በርካታ ሚሳይሎቹን አዘነበ። የጥቃቱ ኢላማ የነበሩት አህመድ ያሲን ቀናቸው ሳይደርስ ቀርቶ ከሕንፃዎቹ ፍርስራሽ ውስጥ በሕይወት ወጡ። የእስራኤል ባለሥልጣናት የጥቃቱ ኢላማ አህመድ ያሲን እንደነበሩ ከጊዜ በኋላ አመኑ። ለደረሰባቸው መጠነኛ ጉዳት በጋዛ ከተማ ሺፍ ሆስፒታል ታከሞ የዳኑት አህመድ ያሲን ለመገናኛ ብዙሃን እንዲህ ሲሉ ተናገሩ። የእስራኤል የግድያ ፖሊሲ ሐማስን እንደማያጠፋው ቀናት ያረጋግጣሉ። የሐማስ መሪዎች ለፍልስጤም መስዋዕት መሆን ይፈልጋሉና ለመሞት አይፈሩም። ተቃውሟችን እስከ አሸናፊነት ይቀጥላል፣ አሉ። ቀጥለው መሐመድ ያሲን እስራኤል ለዚህ ድርጊቷ ሐማስ የማትረሳውን ትምህርት እንደሚያስተምራት ቃል እገባላችኋለሁ፣ አሉ። እስራኤል አሁንም ይህንን ቁልፍ ሰው ማደኗን ቀጠለች። ሰውየው ከግድያ ሙከራውን በኋላ ራሳቸውን ሳይደብቁ በልበ ሙሉነት በጋዛ ጎዳናዎች ላይ በነጻነት ይታዩ ነበር። አልፎ አልፎ ጋዜጠኞችም እየሄዱ ቃለ መጠይቅ ያደርጉላቸዋል። እና አህመድ ያሲን ዘውትር እንደሚያደርጉት ወደ መስጊድ መሄድን ጨምሮ በተለመደ እንቅስቃሴያቸው ቀጠሉ። ይሄ የተለመደ የጎዳና ላይ እንቅስቃሴያቸው ግን አንድ ቀን ነፍሳቸውን እንደሚያስነጥቃቸው ወዳጆቻቸው ይሰጉላቸው ነበር። እንደ አውሮፓ አቆጣጠር ጥር 14 ቀን 2004 በኢሬዝ መስቀለኛ መንገድ ላይ በሪም ሪያሺ አጥፍቶ ጠፊ ፍንዳታ አራት የእስራኤል ንጹዋን ዜጎች ተገደሉ። የእስራኤል ጦር ለዚህ ጥቃት የአህመድ ያሲን ቀጥተኛ ትዕዛዝ እንዳለበት ገለጸ። አህመድ ያሲን ግን የምትሉት ጥቃት ላይ የለውበትም ሲሉ አሰባበሉ። የወቅቱ የእስራኤሉ ጠቅላይ ሚኒስትር ያሲንን የፍልስጤም ሽብር ፈጣሪና ጅምላ ነፍሰ ገዳይ ሲሉ ገለጿቸው። የእስራኤል መንግሥት በሐማስ የተፈጸሙትን የንጹሃን ግድያ ሁሉ የአህመድ ያሲን የእጅ ሥራ ውጤቶች ናቸው፣ ለዚህም ዋጋ ይከፍልበታል ሲል ዛተ። የእስራኤል የውጭ ጉዳይ ሚኒስቴር አህመድ ያሲን በሐማስ ለተፈጸሙ የሽብር ጥቃቶች ሁሉ ተጠያቂ ነው፣ ምክንያቱም ሰውየው የሽብር ቡድኑ መሪ ነው ሲል አሰመረበት። አህመድ ያሲን በአደባባይና በቃለ ምልልሶች ላይ በእስራኤል ላይ የተጀመሩ የትጥቅ ትግል እንዲቀጥልና በህዝቦቿ ላይ የሽብር ጥቃቶች እንዲባባሱ ጥሪ ሲያቀርብ እንደነበር ሁላችንም የምናውቀው ነው ሲል የእስራኤል የውጭ ጉዳይ ሚኒስቴር ይገልጻል። አህመድ ያሲን ለዚህ የእስራኤል የውጭ ጉዳይ ሚኒስቴር ምላሽ ሲሰጡ የእስራኤል ሲቪሎች ሞት ለፍልስጤም ንጹሐን ሞት ቀጥተኛ የበቀል እርምጃ እንደሆነ ገለጹ። አህመድ ያሲን እስራኤላውያን ወገኖቻችንን ገድለው ማምለጥ እንደማይችሉ ለማሳየት ይሄ አስፈላጊ ዘዴ ነው አሉ። እንደ አውሮፓ አቆጣጠር ሰኔ 2003 እስራኤል ያልተሳካ የሚሳይል ጥቃት በፊልስጤም ላይ ሰነዘረች። አህመድ ያሲን መጠነኛ ጉዳት የደረሰባቸውን ፊልስጤማውያን ሆስፒታል በመገኘት ከጎበኙ በኋላ እንዲህ አሉ። የእስራኤል ሰዎች እንድትረዱ የምፈልገው ነገር ቢኖር የፊልስጤም ሲቪሎችን ስታጠቁ የእስራኤል ሲቪሎችም ኢላማ ይሆናሉ። በፈጸማችሁት ጥቃት መልእክታችሁ ደርሶናል። አሁን ከኛ ደግሞ መልስ መጠበቅ አለባችሁ ነበር ያሉት አህመድ ያሲን በፍልስጤምና በእስራኤል የሰላም ሂደት ላይ የነበራቸው አመለካከት ግልጽ ነበር። ፍልስጢም እስከ ፍርድ ቀን ድረስ ለወደፊትም በትውልዶቿ ትቀጥላለች። የአረብ መሪዎች የዚህን ግዛት የትኛውንም አካል የመጠበቅ ግዴታ አለባቸው። እኛ ከእስራኤሎች ጋር ያለብን ችግር በወረራ የወሰዷቸውን መሬቶቻችንን በተመለከተ ብቻ ነው ብሏል። በአንድ ወቅት ደግሞ እስራኤል ከዓለም ካርታ ላይ መጥፋት ያለባት ነች ሲሉ ተደምጠው ያውቃሉ። አህመድ ያሲን እንደ አውሮፓ አቆጣጠር በ1999 ከአንድ የግብፅ ጋዜጣ ጋር ባደረጉት ቃለ ምልልስ ላይ እኛ እያወራን ያለነው ከረጅም ጊዜ በፊት በ1948 እና በ1967 ላይ ብዙ መሬቶቿን በእስራኤል ስለተሰረቀችው ፍልስጤም ነው። ያኔ ነገሩ በምንም ሁኔታ ላይ ሊወሰድ ይችላል። የእኔ ትውልድ ዛሬ እስራኤልን ይጠይቃል። ዋናው ነገር ችግሩ እንዴት ይፈታ የሚለው ላይ ነው ይላሉ አህመድ ያሲን በሐማስ ድርጅት ውስጥም ሆነ በፍልስጤም ያላቸውን ትልቅ ቦታ ከተረዳች የቆየችው እስራኤል በለሰስኪ ቀናት ሰውየውን ማደኗን ቀጠለች። አንድ ዕለት ግን ግቧ መጥቶ ተሳካላት። አህመድ ያሲንም እስራኤል አጥብቃ እንደምትከታተላቸው ግምቱ ቢኖራቸውም፣ ቀደም ሲል እንደገለጽነው በተለየ የሚያደርጉት ጥንቃቄ አልነበረም። መጋቢት 22 ቀን 2004 አህመድ ያሲን ዘወትር እንደሚያደርጉት ከመኖሪያ ቤታቸው ጥቂት ሜትሮች ላይ ወደሚገኘው መስጊድ በዊልቸራቸው በመሄድ ላይ ነበሩ። የእስራኤል ኤኤች 64 የተባሉ የጦር ጀቶች ድምፃቸው እንዳይሰማ ከምድር ብዙ ርቀው በከፍታ በመብረር አህመድ ያሲን ያሉበት አካባቢ ደረሱ። ሰውየው በጠባቂና ደጋፊዎቻቸው ተከበው በመንገድ ላይ ነበሩ። ጀቶቹ ከላይ ወደ ታች ኢላማ ውስጥ አስገቧቸው። ድንገት ወደ ምድር ተምዘገዘጉና በቅጽበት የያዙትን ቦምብ አህመድ ያሲንና ደጋፊና ጠባቂዎቻቸው ላይ ለቀቁባቸው። አህመድ ያሲን ለቀብር እንዳይመች ሆነው እስከ ዘጠኝ ጠባቂዎቻቸው ሕይወታቸው አለፈ። ተጨማሪ 12 ሰዎች ደግሞ ክፉኛ ቆሰሉ። ከቆሰሉት መካከል የአህመድ ያሲን ሁለት ልጆችም ነበሩበት። ፍልስጤም ተናወጠች። ሐማስ ብድሮችን እንደሚመልስ ተደጋጋሚ መግለጫዎችን አወጣ። የአህመድ ያሲን ግድያን ተከትሎ አብዱላዚዝ አልራንቲሴ የተባለ ሰው የሐማስ መሪነቱን ተረከበ። ከዚህ በኋላ በያሲን ሞት የሐማስ ምላሽ በእጅጉ ተጠበቀ። የሐማስ አመራር ውስጥ ያለ አንድ ከፍተኛ ባለስልጣን የእስራኤሉ ጠቅላይ ሚኒስትር በአገራቸው ላይ አሁን የገሀነን በሮችን ከፈቱ አለ። ሐማስ በእስራኤል ላይ የበቀል እርምጃ እንደሚወስድ በግልጽ አሳወቀ። የእስራኤልም ጦር ብሔራዊ ማስጠንቀቂያውን አወጀ። አህመድ ያሲን 200 ሺህ የሚጠጉ የጋዛ ነዋሪዎች በተገኙበት ቀብራቸው ተፈጸመ። የአህመድ ያሲን መገደል ሐማስ በፍልስጤማውያን ይበልጥ እንዲታወቅና ልብ ውስጥ እንዲገባ አደረገው። በአሕመድ ያሲን የቀብር ሥነ ሥርዓት ላይ ፍልስጤም ነጻ እስከምትወጣ ድረስ እስራኤላውያንን እንዋጋችኋለን የሚሉ ንግግሮች ተደመጡ። አዲሱ የሐማስ መሪ አብዱል አዚዝ ራንቲሲ ለእኛ በሩ ክፍት ነው በማንኛውም ጊዜና በማንኛውም መንገድ እስራኤልን ከመምታት የሚያግደን የለም አለ። እስራኤል አሁን ደግሞ ኢላማዋን አዲሱ የሐማስ መሪ አብዱላዚዝ ራንቲሲ ላይ ያነጣጠረች። አህመድ ያሲን በተገደሉ ልክ በ25 ቀናቸው አዲሱ መሪ አብዱላዚዝ ራንቲሲ በሚያዚያ 17 ቀን 2004 በእስራኤል ተገደለ። ሐማስ በሁለተኛው መሪው ሞት ጨርቁን ጣለ። እንደ አውሮፓ አቆጣጠር ነሐሴ 31 ቀን 2004 ቢራሼቫ በተባለ ቦታ በሁለት እስራኤል አውቶቡሶች ላይ በተፈጸመ ያጥፍቶ መጥፋት ጥቃት በትንሹ 15 እስራኤላውያን ሲገደሉ 80 ያህሉ ክፉኛ ቆሰሉ። ሐማስ በመግለጫው ይሄ አብዱል አዚዝ ራንቲሲና አህመድ ያሲን ግድያ የተሰጠ የበቀል ምላሽ ነው አለ። ከሐማስ ያጥፍቶ መጥፋት የቦምብ ጥቃት በኋላ በጋዛ 20 ሺ የሚገመቱ የአማስ ደጋፊዎች የጥቃቱን ስኬት ለማክበር በጋዛ ጎዳናዎች ላይ በመውጣት ደሳቸውን ገለጹ።

የእስራኤላውያን ባለሥልጣናት ራሳቸው መጀመሪያውንም የአህመድ ያሲን ግድያ ላይ ኦፕሬሽኑ መደረግ ነበረበት ወይስ አልነበረበትም የሚሉ የሐሳብ ልዩነቶች ነበሯቸው። የእስራኤሉ የመከላከያ ሚኒስትር የነበሩት ሻውል ሞፋዝ አህመድ ያሲን ሰውዬ ፍልስጤን ቢላደን ነበር፣ እርምጃውም ልክ ነበር ሲሉ፣ የእስራኤል የሀገር ውስጥ ጉዳይ ሚኒስትርና የማዕከላዊ ሲኒ ፓርቲ አባል የሆኑት አብርሃም ፖራስ ደግሞ የአህመድ ያሲን ግድያ ልክ አልነበረም፣ ምክንያቱም ከፍልስጤምና ከአማስ ወገን የሚደርስብን የበቀል እርምጃን ያባብሰዋል ነበር ያሉት። በወቅቱ የተቃዋሚው የሊበር ፓርቲ መሪ የነበሩት ሼሞን ፔሬዝ ግድያውን በመተቸት ድርጊቱ ሽብርተኝነትን የሚያባብስ ነበር ያሉት። የእስራኤልን የአህመድ ያሲንን የግድያ ኦፕሬሽን የተባበሩት መንግሥታትን ጨምሮ በርካታ የዓለም ሀገራት አወገዙት። የአረብ ሊግ ምክር ቤትም የአፍሪካ ህብረትም የእስራኤልን ድርጊት ትኮነኑ። በአህመድ ያሲንና በሌሎች ከዚህ በፊት ስድስት ፊልስጤማውያን ላይ የተፈጸመውን ህግ ወጥ ግድያ እንዲሁም በሰላማዊ ዜጎች ላይ የሚደርሰውን የእስራኤል ጥቃት የሚያወግዝ ረቂቅ ውሳኔ ሀሳብ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቢቀርብም በአሜሪካ ውድቅ ተደረገ። በእንግሊዝ ጀርመንና ሮማንያ ድምፀ ታቅቦ ጥረቱ ሳይሳካ ቀረ። በአህመድ ያሲን ሞት የፊልስጤን መንግስት የሶስት ቀናት አዘናወጀ። ትምህርት ቤቶች ተዘጉ። የጆርዳኑ ንጉሥ አብዱላህ ሁለተኛ ግድያውን ትልቅ ወንጀል ሲሉ ነበር የገለጹት። የሊባኖሱ ፕሬዚዳንት የሚር ራሁድ የእስራኤልን ድርጊት የፍልስጤምን ጉዳይ በማጥፋት ያልተሳካ ወንጀል ሲሉ ተቃወሙት። የኩዌቱ አሚር አል ሳባህ ድርጊቱ የበለጠ እውከትና ብጥብጥ ያስከትላል ነበር ያሉት። የወቅቱ የእንግሊዝ የውጭ ጉዳይ ሚኒስትር ጃክ ስትሮ በዓለም አቀፍ ሕግ እስራኤል ራሷን ከሽብር የመከላከል መብት ቢኖራትም ድንበር ጥሳ ይህንን ማድረግ አልነበረባትም የአይነቱ ህገ ወጥ ግድያ ተወቃሽ ያደርጋልና እንኮንኗለን አሉ በወቅቱ የአሜሪካ ፕሬዚዳንት የነበሩት ጆርጅ ደብልዩ ቡሽ ስለ ግድያው ለቀረበላቸው ጥያቄ ሲመልሱ መካከለኛው ምስራቅን በተመለከተ ችግር ያለበት ክልል ነው ጥቃቶቹ ማሳሳቢ ነበሩ ሽብርተኝነትን መዋጋት የሁሉንም ወገኖች ትኩረትና የተቀናጀ ጥረት ይጠይቃል ማንኛውም አገር ከሽብርተኝነት የመጠበቅ መብት አለው እስራኤልም ራሷን ከሽብርተኝነት የመከላከል መብት አላት፤ እና ይህንን ስታደርግ በምን መንገድ መሆን እንዳለበት ውጤቱን በአይምሮዋ እንደምትይዝ ተስፋ አደርጋለሁ ሲሉ ከቀጥተኛ ይልቅ ዙሪያ ጥምጥም መልሰዋል። የዛሬውን በዚሁ አበቃን። አብራችሁን ስለ ቆያችሁ እናመሰግናለን። በያላችሁበት ሰላም